ሁላችሁንም አመሰግናለሁ። አይዞሽ እያላችሁ ስለምታበረታቱኝ፣ ከጎንም ስለሆናችሁ ስለምክላችሁም አመሰግናለሁ። ሁላችሁም ጸበል ተጠመቂ ስውራ ማርያም ሂጂ ትላላችሁ። እኔ ኢትዮጵያ ነው ያለሁት። ጸበል እጠመቃለሁ የምትሉትን ሁሉ እኮ አደርጋለሁ። እኔ ያው ከካሜራ ላይ ቀርጬ ስላላወጣሁት ምናምን ማልሄድ ይመስላችኋል እንጂ እርግጥ ስውሯ ማርያም አልሄድኩም፣ ሌላ ቦታ ግን ተጠመቃለሁ ማለት ነው። ተጠመቃለሁ እግዚአብሔር በሚያውቀው ማለት ነው። ያንን ያክልን ሀጢያተኛ ሁኚ አይደለም፣ ያንን ያክልን በደለኛ ሁኚ አይደለም። ምክንያቱም እኔ ጣርቃነኝ እያልኩም ሳይሆን ይህን ያክል መከራ፣ ይህን ያክል ስቃይ፣ ለእኔ የሚፈረድብኝ ይህን ያክል ንጃ እኔ አላውቀውም። ፈጣሪ እርግጥ የሚወደው ነው የሚፈትነው ይባላል። ግን ደግሞ በልጅ መፈተን ከባድ ነው። በልጅ መፈተን ማለት ከባድ ነው። በቃ እናንተ ሰውነታችሁ ተሰነጣጥቆ መልሶ ለመቅጠብ ምን ያህል ጊዜ እንደሚፈጀው በጣም ከባድ ነው ማለት ነው። እንደዚህ በቃ የሆነ ተሰብረን እንኳን ለመጠገን ምን ያህል ጊዜ ይወስድብናል፣ እንኳን ሙሉ ሰውነታችን ማለት ነው ከራሴም ሳትሆን ከልጅም ሳትሆኑ ስትቀሩ እና በብዙ መከራ ውስጥ ስታሳልፈው አንድ አይነት አይደለም ስሜቱ እና ሁሉን ነገር አደርጋለሁ። ይሄ እንደዚህ ነው እንደዚህ ነው ብዙ ኮመንቶች አይቻለሁ። እሱ የሰይጣን ስራ ስለሆነ አላቅም። እርግጥ ሰይጣን አይተኛም፣ ሰው ለእኛን ለመጣር አይተኛም። ብዙ ሰው ረበን ሊጠይቀኝ እየመጣ እንደዚህ አይነት አስተያየት ይሰጠኛል እና ነው እንዴ ብዬ እንድጠራጠርም የሚያደርጉ ነገሮች አሉ። እርግጥ በአሁን ላይ ሰይጣን ጩሆ ይወጣል። የሰው ጠንቆል የሰው ስራ ግን ጩሆ አይወጣም። እናንተ ይሰብራችኋል። የእናንተ ውድቀት ያስደስታቸዋል። የእናንተ በቃ የኛን የውስጣችን ፍላጎት አይቶ ሊሰብረን የተነሳ ሊኖር ይችላል። ሰይጣን እስከሆነ ተልዕኮ ስላለው ማለት ነው። በሽታም በሕክምና ትድኖት አላችሁ። ሰይጣንም ለፍልፎ ይወጣል። የሰው አይን የሰበረው ግን መቼም አይጠግንም። እናቴ ራሱ ትላለች በማለብሳቸው ልብስ ልብስ ቀይረው ሲወጡ ል ልብስ ቀይር ስላት እናት አትወድም። እናንተ ትወጉብኛላችሁ እናንተ የሆነ ነገር ትሆንብኛላችሁ ነው የምትለው። እኔ በዛ አላምንም፣ እውነት ለመናገር በዛ አላምንም። ምክንያቱም ያ ልብስ የገዛሁላት ሁላት እኔ የሰው ሀገር እንዴት ተቃጠየ እንደሆነ ስለማመጣው በዛ ውስጥ ሌላ አለ ብዬ አላምንም። እርግጥ አይን የተወረወረበት ነገር መዳኛው ከባድ ስለሆነ በጣም መጠንቀቅም ያለብን ነገር እና ብዙዎቻችሁ መተት ነው ምናምን ብላችሁኛል። እርግጥ ጸበል ቋቅሜ ጸበልንም ጀምር ነበር እንደገና ህክምናም እንግዲህ በሀያ አንድ ሐኪም ቤት የግል ነው መከታተለው የግልም የጤና ገበያ በወራንዴ ነው የግል ነው የምከታተለው ማለት ነው። እና በሀያ አንድ ሂጄ መጥቼ፣ በሀያ አምስትም ደግሜ ሂጄ አለው ማለት ነው። ሁለቱም ጋር ተመሳሳይ ቀጠሮ ቀን ስለነበረኝ እና እንግዲህ የተፈጠረው በሶስት ቀን ወይም በአምስት ቀን ልዩነት ውስጥ ነው። ቋቅሜ አንድ ጸበል ጀምር ያለው ጸበል ለምትሉኝ፣ ጸበል ተጠመቂ ለምት ጸበል ተጠምቄ ሁሌም ይጠመቃለሁ። ሰባት ቀን ከዛ በፊትም ተጠበቅ ያለው ጠመቃለው። እኔ በቻልኩት ፈጣሪን በሚያውቀው ማለት ነው። ግማሹ የተለያየ አስተያየት ሲሰጥ በቃ እግዚአብሔር ካለው እኮ ምንም ቢሆን ተሸፋፍናችሁም አታበልጡትም። ዘንድሮ እንደውም እናንተ አይታችሁ ነው ግምት የሰጣችሁኝ እንጂ እኔ አላወራሁም። ህዩም ክዩኝም አላልኩም። እርግጥ በሚዲያ ራሱ ህዩኝ ብለው እያያችሁ ነው ቲክቶክ ላይ ስንት ነገር አድርገው በዚህ ውስጥ አያልፉም። ምናልባት አንዳንድ ጊዜ የራሴ አመለካከት ከዘር ነው እንዴ ይሄ ነገር፣ በዘር ነው መጣል እህቶችም ተፈትጠው አልፈዋል ማለት ነው። ምክንያቱ ባይጥ ሾተላይት የሚባል አለ ሾተላይት የሚባል አለ። ግን ያ በእኔም በባለቤቴም የግል ነው የምከታተለው፣ ብዙ ቦታ የለብንም። ምናልባት ግን እንደ ምክንያት አድርጎ በዘር የሚመጣ ነገር ካለ አላቅም እህቴ የመጀመሪያ ታላቅ እህቴም በዚህ ውስጥ ተፈትና ነው ያለፈችው። ይህን ያለማይባል ግን ስታልፉበት ነው ስሜቱን የምታውቁት። ለካ እህቴ በዚህ ሕመም ውስጥ ነው ያለፈችው። እኔስ ቢያንስ ባለቤቴ ከጎን ሆኖ ሰው ሳያሳጣኝ በሰራተኛ ምን አማረች ተብዬ ነው የምታረሰው። ቢሆንም ባይሆንም ግን እህቶች ገጠር ላይ እንደዛ አጥንታቸው ሁጭ ሁጭ ብሎ የጣም እንጀራ ሳይበሉ በሰባት ቀናቸው ተነስተው የሚሮጡቱ፣ አሁን ላይ በጣም ይሰማኛል። በቃ እንደዚህ ነው የሚወለደው ብዬ ራሴን ለማጥፋት ሁሉ ጋብዥ ያለው ማለት ነው። በቃ ራሴን ታማችሁ፣ ሰውነታችሁም ተሰንጥቆ፣ ህይወታችሁም የመዳን ያለመዳን መካከል ሆና ግን ልጅ ሲኖራችሁ ትረሱታላችሁ አይደል? የኔ ግን አውልፋት አምናም ዘንድሮ በተመሳሳይ ጊዜ በቃ እንቅፋት ነው የሚሆንብኝ ምክንያት እየፈለገ ነገር ግን እንግዲህ እግዚአብሔር አልፈቀደውም። ረጅም ጉዞ ሳልጓዝ ያው በትኪቱም ቢሆን እዚህ ጋር ይቁም ብሏ አቁሞታል። ምንም ማድረግ አልችልም። ግን በውስጥ ምንም አንቺ ላይ የተፈጠረ ነገር የለም አንቺን አላመመሽም ይላላችሁኝ። እኔ ህመሙ ተሰምቶኝ አይደለም አገንቤት ይሄድኩት፣ እንደውም ለበዓል ቃል ገዛ ነው የሄድኩት ባንክ የነበረችኝን ብር አውጥቼ ከባለቤቴ ጋ ልብስም ግዢ ምናምን እያለኝ ስለነበረ ለአዲስ አመት ጳጉሜ አንድ ጳጉሜ ሁለት ጳጉሜ ሶስት ነው ማለት ነው ይሄ ነገር የተፈጠረው ጳጉሜ ሶስት ጧት ተጠመቄ መጥቼ ቁርስ ሰርተን በልተን ከባለቤቴ ጋ ብር አውጥቼ ሂጄ ው እንትን አዲስ ዓመት ስለሆነ ከዛ በኋላ ጤና ጣቢያ መተሽ ፎርሞ መሄ በመሀል ያልመተሻቸው ጊዜ ስላሉ ስላለችኝ ያው ጤና ጣቢያ የሚሄደው ለክትባት ያገለግላል። አንዳንድ ነገር ስላሉ ነው እንጂ ሙሉ ለሙሉ ክትትል የግል ነው ብያችኋለሁ። ያው ያም ነው ፈተናም ስላለ ለብርም ለምንም አልሳሳም፣ እንደዛ ያረግነ ነበር እና ከዛ ሄድን እዛቻ። ጤና ጣቢያ ደህና ነው አሉኝ። ከዛ የግሉ እኔ ራሴን ስለተጠራጠርኩት ድካም ድካም ተሰማኝ ማለት ነው። የበዓል ሽንኩርት እራሱ ቀደም ነበር እያቁላላሁት። ብቻዬን ስለሆን ኩንጀራም ዳቦም ዶሮም ሲሆን እንዳይደክመኝ ብዬ ሰኞ ነው ምን ሰኞ አይደለም እሁድ ነው ያቁላላሁት ማለት ነው። አንደኛ ሽንኩርቱን እየበቀለ እንዳስቸግሬ ብዬ በዓል አንድ ላይ በብዛት ስለተገዛ እሱን አቁላላሁት። እንግዲህ መችሁን ከባድ እቃ ቅጅሪ ከምናምን ውሃ ሀያ ሌትር አነሳለሁ። ፎቅ ነው ደረጃዬ እሮጣለሁ። በቃ ምንም አይሰማኝም። ምን ማረተ እንደ እርጉዝ ቀስቤ እያሉ እየሞከሩኝ ራሱ አይሰማኝም። እና ጥንቃቄ አድርጊ ሲሉኝ ራሱ በቃ ለኔ ምንም አይነት ስሜት ስለማይሰማኝ መሮጥ ነው ስራዬ፣ መሮጥ ነው ጫን ያላቅ። ምክንያቱን ነው ምክንያቱን ብታውቁት እኮ ይሄ ነው ምክንያት ትላላችሁ። ግን እኔ ምክንያት ስለላወቅኩት በቃ ምንድነው ምክንያቱ ብዬ እንድጸጸት ያደርገኛል። ወይም በጉጉት ስለምንጠብቀው የሆነ እኔም ባለቤቴን አንደኛ ነገር፣ ፋሲ ቸኮል ሺ ለምትሉ ደግሞ ማለት ነው፣ የቸኮልኩበት ምክንያት ባለቤቴ አረብ ሀገር እያለሁ ራሱ ምን ላይ ነበር እድሜ ከዚህ እስከዚህ ነው። ልጅ ወልጄ ልጅን አስተምሬ ዩኒቨርሲቲ ባገባ ልጅን አስተምሬ የሆነ ቦታ ደረጃ ሳላደርስ እኔ እንዳላረጅላ እድሜውን ከልጁ እድሜ ጋር በዚህ አመቴ ብወልድ፣ በዚህ አመት ባሳድግ፣ በዚህ አመት ትምህርት ባስገባ፣ በዚህ አመት እንትን የእሱ እቅድ የእሱ ጉጉት ስላለብኝ ነው እንጂ ህመሙ ሳይከብደኝ ቀርቶ አይደለም። ስቃዩን አልፌበታለው። ነገር ግን እሱ ወንድሞቹ ልጅ አቅፈው ሲያዩ፣ ጓደኞቹ ይሰጋል እና እኔ መቼ ይሆን እንደዚህ ልጅ የሚሄደው እንደዚህ የሚሆነው ስለሚል ምኞትም ስለሆነ ገና ሳንገናኝ ሀሳብና ህልሙ በዛ ውስጥ ስለሆነ እሱን ለማስደሰት የማደርገው ጉዳይ ነው እንጂ ልጁ ቢመጣ ለእሱም ለእኔም ነው። ህመሙ ደግሞ እኔም ብቻ ነው ሰባብሮኝም አድክሞኝም የሄደው ማለት ነው እና በዛ ውስጥ ነው። እኔ እንጃ እንግዲ ምን ምን እንደማወራ ግን አላውቅም። እናንተ ተረዱኝ። በቃ ዝብርቅርቅ ብሎብኛል። ኬት ከየት ጀምሬ ከየት እንዳቆምኩት እራሱ አላውቅም። አሁን የማወራው ወሬ እራሱ በቃ ጠፍቶብኛል። ግን እስኪ እንደዚህ አድርጌ ሀሳቤን ከእናንተ ጋር ለካፈለው፣ ብቻዬን እዚች አልጋ ላይ ሀያ ቀን ሞላኝ። ሰውነቴ ግን እስካሁን ሊጠገን አልቻለም። በቃ የአረብ ሀገሩን ስራ ታውቃላችሁ። ከዛ መጥቼ እዚህ ሁለቴ እንደዚህ ተደረግኩኝ። ብቻ ተመስገን፣ ምንም ማድረግ ስለማልችል። ግን አንዳንዴ ተመስገን ምልበት ምክንያት ዛሬ ቲክቶክ ላይ የሆነ ቪዲዮ አይችል። ልጅቷ ገና አራስናት አራት ወር ነው ሳምባ አለባት ተብሎ መተንፈስ አችልም እና በሆነ ነገር ነው አፍንጫዋ ላይ ተደርጎ የምትተነፍሰው። እና እናት እናቷን እያየች በቃ ምላሷን አውጥታ፣ ፈጣሪ እኮ አንዳንዴ በምድር ላይ አሳይቶም ሊነሳ ነው እንዲህ። በቃ አሁን ያች ልጅ አትድንም፣ ኦክስጅኑ የሚገዛበት ውድ ነው አለች እናትየው። በዛ ላይ በዛች ልጅ አቅም ስቃይ ህመም አለው። እና ፈጣሪ ጤነኛ ልጅ ባይሰጠኝ እንደዚህ ላይ ያሰቃየኝ አልነበር፣ ብዬ ደግሞ እጽናናለሁ። በጣም ነው የምጽናናው ትላለ ሁን በቀደም ጠፋኝ ብላ የተፖስተችው ልጅ ልጇን አጣች። አሳድጋ ስንት ለፍታ ወዙን ለምዳው ልጇ ተገሎባት አገኘች። እንዴት ነው የተጽናኑት? ስላለው እንዴት ነው የሚሆኑት? አሁን ይች ልጅ እንደዚህ ወዙ አለምዳ የሆነ ነገር ብትሆንበት እንዴት ነው እናት የምትጠነው? እኔ የራሴ አመለካከት ነው ግን ፈጣሪ የሚያጠናበት የራሱ ምሕረት እና ቸርነት ሊኖረው ይችላል አለው እንጂ አብረውን እየኖሩ አብረውን እየሄዱ አብረውን እያደጉ አብረው እየጨፈሩ አብረው እየዘመሩ ሲላዩን እንራሳቸውና ደግሞ አዲስ ህይወት እንቀጥላለን። በጣም ነው እንጃ ብቻ ዓለም የደስታ የሀዘንም የሚፈራረቅባት አለም መሆኗ በጣም ነው የሚገርመኝ። ማርያም የሆነ ሰዓት አባታችን ተቀብሮና የሆነ ሰዓት ደግሞ ሰርግ ሂደን እንጨፍራለን። የሆነ ሰዓት ደግሞ አያታችን ቀብረን የሆነ ቦታ ደግሞ እንጨፍራለን። የሆነ ቦታ ሂደን ደግሞ የሆነ ቦታ ለቅሶ አለ። ህይወት እየተዘብራረቀች ናት። ህይወት በራሷ መድረኳ ከባድ ነው፣ ዝብርቅርቅ ያለች ናት እና እውነት ባሳያችሁ ልጅቷን ራሱን የልቤ ውስጥ አለችው ሁሉ ባሳያችሁ እና በጣም ከባድ ነው ማርያም በጣም ማለት ነው ቆላ ሳያችሁ።

አላሰቃይሽም ብዙ በዙሪያ አለ። በዙሪያም ብዙ ማየው ሰው አለ።